ሁሉም ቁምስናዎች በዓለም ተልዕኮ እሑድ ቀን እንዲሳተፉ ጥሪ ቀረበ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለም ዙሪያ የሚገኙ ሁሉም የካቶሊክ ቁምስናዎች ጥቅምት 9 ቀን 2018 ዓ.ም በሚከበሩ የዓለም ተልዕኮ እሑድ ቀን እንዲሳተፉ ጥሪ ያቀርቡ። በየዓመቱ የሚከበረው የዓለም ተልዕኮ እሑድ ቀን ዘንድሮ የተስፋ ሚስዮናውያን በሰዎች መካከል በሚል መሪ ቃል የሚከበር መሆኑን ተገልጿል። ቅዱስነታቸው ባስተላለፉ መልእክት በዓለም ዙሪያ የሚገኙ አብያተ ክርስቲያናት በኅብረት በመሆን በተለይም ለሚስዮናውያንና ለሐዋርያዊ ሥራቸው ፍሬያማነት እንደሚጸልዩ አመላክቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እኔ በፔሩ በክህነትና በጳጳስነት ሳገለግል በዓለም ተልዕኮ እሑድ ቀን ያለው እምነት፣ ጸሎትና ደግነት እንዴት ማኅበረሰቦችን እንደሚቀይር አይቻሉ ሲሉ ምስክርነታቸውን ሰጥተዋል። ቅዱስነታቸው ሁሉም የካቶሊክ ቁምስናዎች በዘንድሮ የዓለም ተልዕኮ እሑድ ቀን እንዲሳተፉ ጥሪ በማቅረብ ጸሎታችሁና ድጋፋችሁ ወንጌልን ለማሰራጨት ለሐዋርያዊና ካቶሊክ ትምህርት ፕሮግራሞች አዲስ አብያተ ክርስቲያናትን ለማነጽና በተልዕኮ አካባቢ የሚገኙ ወንድምናቶቻችንን የጤናና ትምህርት ፍላጎቶቻቸውን ለማሟላት ይጠቅማል ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምልክታቸውን ማጠቃለል በዓለም ዙሪያ የሚገኙ የካቶሊክ ቤተክርስቲያን ቁምስናዎች ሚስዮናውያንን ለማገዝ ለሚያደርጉት ትብብር ምስጋና ማቅረባቸውን ቫቲካን ኒውስ ዘግቧል።